ሰላም እንዴት ናችሁ? ደህና ናችሁ ወይ? አሁን የመጣሁት ማለት ነው ሀይሚ ለምትሳደቡ ወይም ሙሉ ለሙሉ ጥፋቱን ሀይሚ ላይ ላደረጋችሁ ሰዎች ጥያቄ ልጠይቃችሁ ነው የመጣሁት። በዚህ ዙሪያ አንዳንድ ነገር እንድንነጋገር ነው የመጣሁት እና ይህን ቪዲዮ እስከ መጨረሻው አዳምጡ። እኔ ለእናንተ ትልቅ ጥያቄ አለኝ። ትናንትናው ቪዲዮ ላይ ገብታችሁ ተመልከቱ። እንዳለ ሀይሚ ላይ ውረት ያለው እንዳለ፣ የሴት ጨምላቃ ትሄዳ ታዲያ ተለየም ብላሃለች። ተለያት ይቀርብሻል እንጂ አይቀርበትም። ሲጀምር ማነው እናንተን አወዳዳሪ ያደረጋችሁ? ሲቀጥል ደግሞ ብሩኬ ያልወሰነውን እናንተ መንቤት ናችሁ የምታጨበጭቡት? ትሄዳ ታዲያ የሴት ጨምላቃ ጭምልቅ ያርግሽ። እይ ኮሜንት ስር በቃ ተለያት፣ መለየት ነው የምፈልገው። ራስን አስከብርኝኝኝኝኝ አረባክሽ፣ አንድ ጥያቄ ለእናንተ ጠይቃችኋለሁ። በጣም የምትውጁ ፍቅረኛሽን ከምገልብሽ ወይም ደግሞ አንድ አካሉን ከማጎልብሽ እንለያይ ብለሽ አንቺ ምክንያት ፈጥረሽ ከሱ ተለይ ቢሉሽ አትለይም፣ እርግጠኛ ነኝ፣ እያንዳንድሽ ገደል ትገበልሽ። ከዳር ቆመን ለመፍረድና መሀል ቦታው ላይ ሆነን ማየት ይለያያል። እውነቴን ነው እምላችሁ ይለያያል። የእሷንስ ማን አየላት? ምን ላይ እንደሆነች እሷን ማን አየላት? ምናልባት ባለፈው የተፈጠረው ነገር ታስታውሳላችሁ አይደለ? አውቃለሁ ለምን ለእሷ ትነግረውም ምትላላችሁ፣ አውቃለሁ እሱ ደግሞ መልስ ይሰጣችኋለሁ። ከአሁን በፊት ብሩኬ ከሀገር እስኪወጣ ድረስ እንለያይ ብላው የባለስልጣን ልጅ እያስፈራራት እንደሆነ እሱ ላይ እርምጃ ወስድብሻለሁ እያላት እንደሆነ፣ ከአሁን በፊት ሀይሚ መታ ተናግራለች። አልተናገረችም? ለሱ ብላ ያንን ሁሉ መከራ አይታለች። አላየችም? ለሱ ብላ ያንን ሁሉ ስቃይ አይታለች። ታማ ሁሉ አልጋ ላይ እስከ መዋል ድረስ ከመተኛ ድረስ ደርሳለች። አልደረሰችም? ከዛ በኋላ ማሄናት እንድትናገር የገፋፋቻት በግድ ማለት ነው አጠገቧ ስለነበረች አሁን እኮ ሀይምዬ እኮ ብቻዋን እኮ ናት። ማንም እኮ ካጠገቡ የለም። በዚህ ሰዓት እሷስ ምን ላይ ትሆን? ምን እያረገች ይሆን? ምንስ እየተሰማት ይሆን? ምንስ እያደረገች ይሆን? ምን አይነት ችግር እየደረሰባት ሲሆን ይሆን? ምናልባት ቡታ ጅራ እያለች ነው አደረግቶ። ምናልባት አንድ ነገር ሳይደርስብሽ በፊት አንድ ነገር እሱ ላይ ከማረጋችን በፊት ቶሎ ብለሽ ወደ አዲስ አበባ ነይ ብለዋት ቢሆንስ በቀደም ሄደችው ለእናንተ ጥያቄ ነው። እዚጋ አሁን ሙሉ ለሙሉ እሷ ላይ ፍርደ ገምድል ሆናችሁ ድፍድፍ ያደረጋችሁት ሰዎች እንደዚህ አይነት ችግር አጋጥሟትስ ቢሆን በምን አውቃችሁ ነው እንደዚህ የምትሆኑት? ምን አለ ግራና ቀኝ ብናይ ቢሆንስ? እሺ እንዴ የሴት ጭምላቃ ተዋት ሄድ። እኛ እኮ ብዙ የሚያሳስበን ነገር አለ እኮ ብዙ የሚያስጨንቀን ነገር አለ። እዚህ የሀይሚና የብሩኪ ጉዳይ እዚህ ደግሞ እህቶቻችን፣ ዘመዶቻችን እያለቁ ነው ያሉት በየቦታው ጦርነት ነው። የሀገራችን ጉዳይ ያሳስበናል። ብዙ ጭንቀት አለብን እኮ፣ በጣም ብዙ ችግር አለብን። አይ አለ አይደለ፣ በቃ ዝም ልፈልግና፣ በቃ እኔ ብዙ ነገር የሚያሳስብን ነገር አለ። እዚህ ሀገራችን እየታመሰች ነው። እዚህ ዙሪያውን ጦርነት እንደገና ደግሞ በቃ አያስችለኝም። ወደ ሚዲያ ገባ ስል ደግሞ ደግሞ ዛሬ የቡርኪንን ፎቶ ዘቅዝቀውታል። እግዚኦ ማርና ክርስቶስ ቅር ይበላችሁ። የእሱንም ፎቶ ዘቅዝቀውታል። ዛሬ ደግሞ ጀምሯቸዋል። ደግሞ ለሁለት ተከፍሎ ቤተሰብ መዘቅዘቅ፣ በሀይሚና ቡርኪን መዘቅዘቅ ጀምሯቸዋል። ልክ እነሱ ተዋጉልኝ ያሏቸው ይመስል፣ ተዋጉልኝ ያሏቸው ይመስል ጀምረዋል። ደግሞ የምላስ ጦርነት ስገጣቸውን ጀምረዋል ሀይሚ ላይ ነበር። አሁን ደግሞ የብሩኬን ፎቶ መዘቅዘቅ ጀምራችኋል። እዚህ ጋር አሁን እኔ ልል የፈለግኩት ነገር ተረጋጉ፣ ለመፍረድ አትቸኩሉ፣ ሰው ላይ አትፍረዱ ነው እዚ ጋር። አሁን እውነቴን ነው የምላችሁ፣ እች ልጅ ይሄ ነገር ደርሶባት ቢሆንስ ነው። በተለይ አይ፣ ይሄ አሁን የእውነት ለሀይሚና ለብሩኬ ወዳጆች አይመለከትም ይሄ ጥያቄ። ምክንያቱም እነሱን ሁለቱን የሚወድ ይረዳችኋል ይረዳችኋል። ገባችሁ? ግን አሉ አንዳንድ አስመሳዮች፣ የእውነት ወዳጅ መሳዮች፣ አሽቃባጮች ለብሩኬን የወደዱ መስሎ እሷን ኮሜንት ስር እየገቡ እጥብ በቃ የሚናገሩት በጣም የሚያስጠላም የሚዘገንን ነገር። ምናልባት ያ ሰውዬ ተመልሶ የባለስልጣን ልጅ እንደሆነ ሰምታችኋል በጋርድ የሚንቀሳቀስ እንደሆነ ሰምታችኋል። ያ ሰውዬ ተመልሶ ቢሆንስ ያን ጊዜ እኮ ማሂ ያለችላት ከሀይሚ ጎን ማሂ ነበረች። አሁን ግን ሀይሚ ማንም የላትም ከጎን ያው ብሩኬ ነበረ፣ ከሱም ጋር እንዲህ ያለ ሰጣ ገባ ውስጥ ናቸው። አሁን ላይ ደግሞ እሷ ብቸኛ ናት፣ ብቻዋን ነው ብዙ ነገር እያሳለፈች እየተጋፈጠች ያለችው። ምናልባትም ደግሞ እኮ ሀይሚና ብሩኬም ከካሜራ ጀርባ አብረውም ሊሆኑ ይችላሉ። ለምን የሚሰሩት ቪዲዮ አስተማሪ ስለሆነ ለቤተሰቦቻችን፣ ለተከታዮቻችን ይጠቅማል ብለው ተነጋግረውም ሊሰሩ ይችላሉ። ስለዚህ እያልኳችሁ ያለሁት ነገ እነሱ አንድ ስለሚሆኑ እናንተ አታሽቃብጡ እያልኳችሁ ነው። አትፍረዱ እያልኳችሁ ነው። ሌላው ደግሞ ችግር ካለባት ወይም ደግሞ ችግር ከደረሰባት ለምን ግልጽ ሆና አትናገርም ልትሉኝ ትችላላችሁ። አዎ መናገር ነበረባት። አዎ መናገርም አለባት። ግን ደግሞ ይሄ ነገር ለአንድ ሰው ቢወጣ ወይም ደግሞ ይሄን ነገር ብትናገሪ አንለቅሽም ከዛ በላይ የከፋ እርምጃ እንወስድብሻለን ተብላ ቢሆንስ እስኪ ንገሩኝ ንገሩኝ እስኪ ለዚህስ መልሳላችሁ የለም ስለዚህ እያልኳችሁ ያለሁት አትፍረዱ እያልኳችሁ ነው የሷን ማን ላየላት እያልኳችሁ ነው አዳምጡኝ የሷንስ ማን ላየላት እሷንስ ማን ተረዳት እያልኳችሁ ነው ቡቡዬ ያሳዝነኛል ለዋቃለው ከባድ ነው ግን ደግሞ እነሱ እንዲታረቁ እነሱ አንድ እንዲሆኑ መምከር ነው። ስልክ አታነሳም ሀይሚ ምከሯት፣ ምከሯት የምትሉኝ ሰዎች ያላቸው በውስጥ ሀይሚ ስልክ አታነሳም። እኔ እንኳን ባልደውል እኔ እንኳን ማግኘት ባልችል፣ ሌሎች ከሷ ቅርብ በጣም ቤስት የሆኑ ጓደኞች አሉ፣ እነሱ ጋር ስደውል ስልክ አታነሳም ነው የሚሉት ስለዚህ እስኪ ተረጋግተን ጸሎት እያረግንላቸው እንጠብቃቸው። ግዴላችሁም፣ እንጠብቃቸው።